አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላ ሁሉ ሰላም ነው። ሰላማችሁ ብዛ። ክርስቲያን ወገኖችም ሰላም ብያለው። ለቤት አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሳህለን ብያለው። እንሻ አላ ዛሬ ደግሞ በአዲስ ቪዲዮ መጥቼ ያለው የዙበይዳ ግቢ እንሄን ይመስላል፣ ማለት ነው። ግቢ ላሳያችሁ ነው። ትንሽ ዘና ፈታ ንበል ማለት ነው እላችሁ ዋለ እንዴት ናችሁ? ለሰላም ነው ወይ? አልሐምዱሊላህ። በያለነበት ሰላማችን ይብዛ። ማሻአላህ አረንጓዴው ደስ ይላል ማለት ነው። ይሄን ይመስላል፣ ወሽ መናፈሻ ማለት ነው። አሁንማ እንደዚህ መቀመጥ፣ አይ ሙቀት እየቀቀለን ነው አሁንማ ምላችኋለሁ። ማሻአላህ ይህ ነገር ሰው የሚመስለውን ይፈቀዳል እንዴ? አይፈቀድም ማለት እንደዚህ አይነት ነገር ማለት ነው። አሁን ለምሳሌ የሴትየዋ የእናት ቤት አንበሳ አለ ማለት፣ በዚህ አይነት የተሰራ ትልቅነቱ በሁለት በር መግቢያ በሁለት በኩል ያስፈራል፣ ትልቅ አንበሳ ያክላል ማለት ነው። እኔ እንጂ ይሄ ነገር ይፈቀዳል ብዬ አላስብም ማለት ነው። እምናችኋለው ቤተሰቦቼ በቅንነት ላይክስ፣ ሼር፣ ሰብስክራይብ ማረጋችሁ እንዳይቀር ማለት ነው። ባለ ፍራይ ቪዲዮ ደሞ እንመጣለን ኢንሻአላህ። አላህ ያበርታን፣ አላህ ያበርታችሁ። እርሻውን አላህ ያሳመረለን እንደዚህ ሰው የቆመ ይመስለን ማለት ነው። ባናላ ለምን ግን አንዘያየርም ማለት ነው? ለቪዲዮ ስንረቅ ራሱ አይታይም ማለት ነው። ለምሳሌ ያው ፍትፈታ ቦታ ይታያል እንደዚህኛ ያኛ ይሆነናል ብነነቀረ የለቀቅ ነው ቪዲዮ በቃ ሁሉም ያለውን ሁሉ መሰለውን ማለት ነው። ስለዚህ መዘያየር አለብን መደጋገፍ አለብን። ላይክ ሸር፣ ሰብስክራይብ ሼር ማድረግ አለብን ኢንሻአላህ እርስ በእርሳችን በረታታ ማለት ነው። ሀባቢ ቅንነት ለራስ ነው። አሁን ላይ ሀገራችን አረንጓዴ በረንጓዴ አሁን ዝናብ ነው፣ ክረምት ነው። አላህ በሰላም ሀገራችን ያብቃል ሁላችንም የምኞታችን የሀሳባችንን ሁሉን ላለን ርስቃችን በሀገራችን ይክፈትልን። ዱአ አድርጉ፣ በዱአ በርቱ። ከሰው ቤት ከሰው ሀገር ከሰው ሽንት ቤት ያውጣን ማለት ነው። ሐላል ሆነው ርስቅ በሀገራችን ይክፈትልን ያረብ። አገራችን ሰርተን የምንለወጣ ለወጣ አድርገን የሰው ቤት እየሰራን አይደለም እንዴ? ሀገራችን ሰላም አድርገቶልን በሀገራችን ሰርተን የምንለወጥ ያድርገን እላችኋለሁ፣ ውድ ቤተሰቦቼ። ዋና ሀገር ሰላም ሲሆን ነው። ሀገራችንን ሰላሟን ይመልስልን። ማሺ ውዶቼ፣ የዛሬ ቪዲዮ ይሄን ይመስል ነበር። እንደ ተለመደውም ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። በያላችሁበት ሰላማችሁ ብዛ። ወሰላሙ አለይኩም ወራሕመቱላሂ ወበረካቱ።